ተጠቅመዋለሁ የእኔ የራሴ ነው። አላገባም፣ መብቴ ነው የማግባት እናያመ ለማግባት እንትኔ ይህኔ ነው። የትኛውም ሕዝብ፣ የዓለም ሕዝብ አያገባውም በእኔ በማግባት ባለማግባት። ማንንም የማንንም እንጀራ ይዘጋም የኔ ማግባት አለ የማንንም ጦርነት አያስነሳም የኔ ማግባት፣ ማንንም አያሰናክልም። በየትኛውም ሁኔታና ቦታ ብትሄድ እኔ ነው የምትጠይቀው። ይሄ የፐርሰናል ጉዳይ ነው። እንደውም ውጭ ሀገር ዲስ ኢዝ ፐርሰናል ብለው ይውጡት አይመልሱም። ያለመመለስ መብቱ ላላቸው ጸጉር ብለን እንጀምር። እንግዲህ ምን አገባችሁ ብላለች ዘፈን ያወጣችሁ ለድንጋይ ላፈሩ አይደለም እየተቀረጸች የምትለቃቸው ሚዲያ ፊት ካሜራ ፊት የመጣቸው ለኤሊያን ለሰይጣን ላጋንንቶች አይደል፣ ለሰዎች ነው። እነሱም ውስጥ ነው ያሉት። ለዛፍ ቅጠሉ ወይም ደግሞ ለሰማይ ለምድሩ አይደለም፣ ለሰው ነው። እና በተደጋጋሚ አንዳንድ ጎበዝ ዩቲዩበሮች የሚናገሩት ነገር አለ። ዘፋኞች፣ ኮንሰርት የሚያዘጋጁ አልበም የሚያወጡ ለራሳቸው ነው ሚዲያም ላይ ኢንተርቪው የሚደረጉ የአምስት ደቂቃ ዘፈን የሚያውጡ ለራሳቸው ቢዝነስ ነው። ለእናንተ አስበውላችሁ አይደለም። ለዚህ ነው መጨረሻ ላይ ይክዷችኋል። ምን አገባህ ትባላለህ። ዘፈን አውጥታ የ የ እያለች ትዘፍናለች። ክሊፑን ታየዋለህ፣ ብዙ ወጪ ተደርጎበት እየሰደብካትም ታየዋለህ። ቪው ይጨምርላታል፣ ሰብስክራይብም ታረጋታለህ፣ ቪው ይጨምራል። ግን ምን አገባህ እየተባልክ እየተሰደብከን ያለው። ስለዚህ እንደዚህ አይነት ሰዎችን አካውንት ካላቸው ከአካውንታቸው በመውጣት ባለማየት ቦታ ባለመስጠት፣ ግን ከዚህ ማንነታቸው በመማማር ነገሩን ማለፍ ይቻላል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ስጥልኝ፣ ተባረጉ በወጣ የተካብ እያለሁ እህታችን፣ እሷ ሴት ነች። እንግዲህ ሴት እንደሆነች ስለምናቅ ነው ሌላ ነገር ውስጥ አልገባም። ነገ ድሳ እንድትገባልኝ ስለምፈልግ እሷን ምንም መቃወም አልፈልግም ማንነቷ ላይ መረማመድ አልፈልግም። ግን ስለ መንፈሱ ነው የማወራው፣ ስለ ፀባይዋ ነው የማወራው እንጂ ስብናዋ ሴት ነች። ፎቶዎቹን ተመልከቱ፣ ከስር ያሉትን ፎቶዎች፣ ሶስቱንም ፎቶዎች። ሰማያዊ የለበሰችበት እጇ ከስር ያደረገችው ወንዶች ዳምፕል የሚገፉ ሰዎች እንደሚያደርጉት ስታይሏ፣ የወንዶች ፀጉር ስታይሏ፣ የወንዶች ያውም ኢትዮጵያ ውስጥ የሌለ ውጭ ሀገር ራሱ ሆነ እንኳን በጣም ፋራ የሚባሉ ራፐሮች የሚያደርጉት ስታይል ነው። ሁለተኛ መሀል ላይ ያለውን ተመልከቱት። ይሄም የወንድ ነው። ምንም የሴት ባህሪ አይታይበትም። ሶስተኛው ደግሞ ታቱ ያለበት ደሞ ይውት እንደ ነመስቲ እንደዚህ እንደ ህንድ እንደዚህ ብላ እንደምታረገው ማለት ነው ሙሉ በሙሉ ከላይ ያለችዋን ተመልክቱት። አለባበሷ ሴት የሚባለው የለበትም፣ ግን ሴት ናት። አሁን ጾታ የመቀየር እድል ቢሰጣትና ወጪን እንችልሻለን ለምትባል ጾታ ትቀይራለች ወይስ አትቀይርም? እስቲ አስተያየት ስጡ። ምናልባት አልቀይርም ምናምን ብላ ደግሞ ተነስታ እንደፈለገሽ ልትሆን ትችላለች እሷ የሆነ ቪዲዮ ልትሰራ ትችላለች። ግን ስለመንፈሱ እናንተ ስለምታውቁ ነው፣ ስለአይነጥላ በደንብ ያስተማርኩትን፣ የጻፍኩትን መጽሐፍ አይነጥላ ምን እንደሆነ በመጽሐፍ በደንብ አድርጌ ተናግሬያለሁና እቺ ልጅ እድሜዋ ከሰላሳ አምስት እስከ አርባ ነው እንበል ምናልባት ከዛ በላይም ሊሆን ይችላል። የምታውቋት ካላችሁ እድሜዋን ጻፉልን። ምናልባት ኢትዮጵያዊ ባትሆን ጾታዋን ትቀይራለች ጥሩ ነው። ይሄም ግን ውስጥ ያለውን አይነጥላ ስናወራበት የትኛው አይነት አይነጥላ እንደሆነ አይነጥላ ብቻውን አለ፣ ዛር አይነጥላ አለ፣ ቡዳ አይነጥላ አለ። አያችሁ እነዚህ ሶስቱ ከፋፈልኳቸው እንጂ ባህሪውን ነው ያው ሰይጣን ነው። ዋናው አይነጥላ የሚባለው ዞሮ ዞሮ ሰውን ወደ እግዚአብሔር እንዳይጠጉና አለማዊ ሆነው እንዲኖሩ የሚያደርግ ነው። ይሄ አይነጥላ የሚባለው መንፈስ ግን ዛር ሲሆን አብሮ ከእናት ማህፀን የተወለደ ሲሆን ሙሉ በሙሉ ህይወታችንን ይቆጣጠረውና ምቾት እንዲሰማን ያደርጋል። እምንበላው አናጣም፣ እምንጠጣው አናጣም፣ እምንለብሰው አናጣም፣ እምናወራው አናጣም። ግን አንድ ነገር እናጣለን። እሱን እግዚአብሔርን ወይም ደግሞ መንፈሳ ህይወት ወይም እርካታ የሚባለው እናጣለን። ጥግ እናጣለን። የህይወትን ጥግ እናጣታለን። ሰላም የለንም። ሁል ጊዜ የሚያስጠላ ማንነት ውስጥ ነው ያለው። ሁል ጊዜ አስመሳይነት ነው የሆነው። ዛራ አይነጥላ ሲሆን፣ ለምን እድላችንን የሚወስነው እሱ ነው። ከልጅነት ጀምሮ እርግጠኛን የተወለደችበትን ወር ኮከብ ላይ ገብታ ብታየው ይሄንን ማንነቷን ነው የሚጽፈው። ምናልባት ልደት ቀለን የምታውቁ ሰዎች ካላችሁ ማየት ይቻላል። ለምንድን ነው ይሄን የተናገርኩት? እኔ በኮከብ አላምንም፣ ስለ ኮከብ አላምንም። ግን የተወለደችበትን ወር እንድናገር ያስገደደ ምንድን ነው? ዛር የሚባለው አይነጥላ ከማህፀን ጀምሮ ስትወጣ፣ የተወለደችው ለምሳሌ ግንቦት ከሆነ ግንቦት ወር ላይ የተወለዱ ሰዎች ምን አይነት ባህሪ መያዝ እንዳለባቸው በአውደ ነገስት ላይ፣ በኮኮ ቆጠራ ላይ ተጽፏል፣ ወይም ዞዲያክ። የሰዎች ህይወት ላይ ግን ትክክል አለም። እግዚአብሔር እንደዚያ ጎ እንድንኖር አልፈቀደም፣ ግን ዛሩ ነው እንደዛ እንድንኖር የሚያደርገው የሰይጣን ህገመንግስት ስለሆነ። በማቆስ ወንጌል ላይ ምን አለ? ጌታን ምን አሉት? አንተ አጋንንትን የምታወጣ በአጋንንት አለቃ ነው ሲሉት ሰይጣን ሰይጣንን አያስወጣውም። ሰይጣን ሰይጣንን የሚያስወጣው ከሆነ መንግስቱ አይጸናለትም ማለት። ስለዚህ ሰይጣን መንግስት ካለው በዚህ ምድር ላይ ህገ መንግስት አለው ማለት ነው። ደግሞ አምላክ ተብሏል ሰይጣን በዚህ ምድር ላይ መጽሐፍ ቅዱስ ይናገራል። የዚህ ዓለም አምላክ ይለዋል። መንግስት ካለው በዚህ ምድር ላይ ህገ መንግስት አለው። ህገ መንግስቱ ደግሞ ዞዲያክ ነው፣ ወይም ደግሞ አውደነገስት ነገስት ወይንም የጥንቆላ መጽሐፍቶች ስፔል ናቸው፣ ድግምቶች ናቸው። ስለዚህ በኮኮብ ውስጥ የተጻፉ የተወለዱ በዛው ውስጥ የተወለዱ ሰዎች ታሪካቸው ተመዝግቧል ማለት ነው። እቺ ልጅ በዛ በተጻፈው ውስጥ ህይወቷ ቁጭ ብሎ እንዲ እንድትሆን ያደረጋት ማን ነው? አስተዳደግ አይደለም፣ ምን ነው ውስጥ የተቀመጠው መንፈስ ነው። ውስጥ የተቀመጠው መንፈስ ነው። ዛሬ አይነጥላ ሌላው በጣም ከባድ የሚያደርገው ምንድነው? ከቤተሰብ በአዳም ልኮ አብሮ የመጣ መንፈስ ነው። ምናምን ኮተታ ኮተት ያመልካሉ፣ ቡና ያፈላሉ፣ ጠንቋይ ይሄዳሉ፣ ፍጫሳ መረቻ ምናምን ያመልካሉ። አንዱ ሁለተኛ፣ ደግሞ አባቷ የእሷ አባት ባይሆንም ይሄ መንፈሱ እንግዲህ እንደዚህ የሚያደርገው የእሷ አባት እናቷን ያገባበት መንገድ፣ የተጋቡበት መንገድ መስተፋቅር ያለበት ከሆነ አባት እናትን ሲያገባ በመስተፋቅር ከሆነ ብዙ ጊዜ የበላይነት ስሜት ይሰማል ሴትዮዋ ላይ የሚቀጠቅጣትና የሚደበድባት መንፈስ ይቀመጣል። ለምን ሰውየው መስተፋቀር ያደረገባት እንድትወደው ነው። አላገባህም ስላለችው አልፈልግህም ስላለችው ወይም ደግሞ ቤተሰብ አንሰጠም ስላሉት ነው አይደል? መስተፋቀር የሚያደርገው ከምድት መስተፋቀር አያደርግም። አንድ ሰው እሺ ካለችው ለምን መስተፋቀር ያደርጋል? ወድሻለሁ ሲላል እሺ ካለችው መስተፋቀር አያደርግም። እምቢ ሲባል አይሆንም ሲባል ረ ነው እንዴልና፣ ሄዱ ይገደግደዋል፣ ይህን ሴጣን ከዛ ይሄድና በግድ የኔ ፍቅር የኔ ውድ ብላ መታ። እየቀጠቀጣትም እየደበደባትም ቢሆን ያንን መንፈስ ትዋረሰዋለች። ሴቷ ደግሞ መስተፋቅር ባሏ ላይ አድርጋ ከሆነ ያገባችው ባል ተጽዕኖ ይፈጠርበታል። ብትሰድበው፣ ብትተፋበት፣ በዘመዱ ፊት፣ በቤተሰቡ ፊት፣ በቤተሰቧ ፊት ብትሰድበው፣ በሰው ፊት ብታዋረደውም እንኳን ከሷ ስራ አይጠፋም። ለምን ያገባችሁ በመስተፋቅር ነው። የሷ ባል ተገዢ ሆኖ የሚኖረው ይሄ መንፈስ ማን ነው? መስተፋቅሩ እሷ ላይ ያለው መስተፋቅር መንፈስ ወንድ መንፈስ ነው ያ ወንድ መንፈስ ደግሞ ልጆች ሲወለዱ ልክ እንደዛው አይነት ባህሪ ኖሯቸው ነው የሚወለዱት። ልክ አሁን እሷ ውስጥ ያለው መንፈስ አንዱ ሊሆን ይችላል፣ የማሰበው ይሄ ነው። ሌላው ቡዳ አይነ ጥላ የሚባለው ነው። ቡዳ አይነ ጥላ ማለት ትዳርም አትይዝም፣ ወንዶቹም ቀርበዋት ከእሷ ጋራ የፍቅር ጊዜ ሊያሳልፉም አይፈልጉም። ለምን ስታይሏን ተመልከቱት። ይፈራው ወንድ ወንድ፣ ግን ብዙ ጊዜ ጨዋ ሴት ይወዳል። ትትና ያላትን ሴት ይወዳል። በቃ እንዴት ነው የሚባለው? አለ አይደለ? ደስ የሚል ሴት ሴት ይወዳል። ሴት ነው የሆነች። ባል አሁን ሚስት ሲያገባ እንድትሆንለት የሚፈልገው ትክክለኛ ሴት ነው። እንድታከብረው፣ እሺ ብላ እንድትታዘዘ ይፈልጋል። ይሄ ማለት ግን የቤታችን ስሜት አይደለም። እንዲያውም በጣም ጎበዝና ብልጥ ከሆነች በዚህ ማንነት በተሰጣት ስልጣን ውስጥ ባሏን መግዛት መቆጣጠር ትችላለች። እግዚአብሔር ስለሆነ እሷ ላይ የሚሆነው መልካም ሚስት ለባሏ ዘውድ ነች። የሚለው ዘውድ የሚቀመጠው ከጭንቅላት በላይ ነው። መልካም ከሆነች አንዲት ሴት ከባሏ በላይ መሆን ትችላለች። ይሄን ታውቃላችሁ። በጣም በጣም ጎበዝና ብልጥ ከሆነች እንደዚህ ስለሆነች አይደለም ከሴት በላይ የምትሆነው ወይም ወንድን ለማሸነፍ ከወንድ እኩል ነኝ ለማለት እንደዚህ መሆን አይጠበቅባትም። ይሄ አስተሳሰብ የቤታችን ስሜት ነው። የቤታችን ስሜት ነው። ወንድን ለመሆን ጥረት ማድረግ ማለት ወንድ ነው ጀግና ሴት ጀግና አለች ብሎ ማሰብ ነው። የሴት ጀግንነት በተፈጥሯ ሌላ ነው። ስለዚህ ውስጥ ያለው መንፈስ ቡዳ አይነጥላ ከሆነ አይፈቅድላትም፣ እንድታገባም። አላገባም አይደለሽ ምን አገባቸው አላገባም ያለችው፣ አይፈቅድላትም እንድታገባ። እሷ ግን የራሷ ስሜት ይመስላታል። አስተውሉ በደንብ። አይፈቅድላትም ብቻ አይደለም፣ በቃ ልሞክር ብላ ስታስብ እንኳን ምስቅልቅልል የሚያደርግባት አንዱ። ሌላው ቡዳ አይነጥላ ከተወለደች በኋላ ስለሆነ በልጅነት የሚበላው በሰፈር ውስጥ የሆነ ጎረቤት የሆነች ሴት የሆነ ወንድ በቡዳ በልቷት ከሆነ ማለት ነው እንግዲህ። ትክክለኛ ፀጉር ያላት ምናምን ብትሆን ቆንጆ ሴት ነች ማለት እንደ ሴት። እንደ ወንድ ባትሆን ኖሮ እንደ ወንድ ባትሆን ኖሮ ሻሽ የምታደርግ አስቧ ትችል ልጅ በሻሽ ውስጥ ይዋት ስ ባይነ ህሊና ናቸው መልኳን እንደዚህ ውትና የሆነ ደስ የሚል ጆሮ ጌጥ አድርጋ አይሆንም እንጂ አንድ የፊቷን በዚህ ስለለመልኩት አይመጣልኝም። እና ታኮጫማ አድርጋ ምናምን እንደዚህ የሚያምር አበሻ ቀሚስ ለብሳ በግ ታይታለች አሉ እንደዛ እና አይፈቅድላትም፣ ረጅም ጊዜ እንደዛ። እና ወንዱ መንፈስ በሷ ውስጥ ስላለ ወንድ አይፈልግም። እሷ ውስጥ ወንድ መንፈስ አለ። ወንድ አይነጥላ አግብቷታል። አግብቶ የሚኖር ከሆነ ሌሊት መጥቶ በእንቅልፍ ላይ ቢገናኛታል፣ ወሲብ ሊፈጽም ይችላል። ያ ደግሞ ወንድ መንፈስ መሆኑ ምልክቱ ማሳያ ነው። በሴትም በወንድም ሊመሰል ይችላል፣ ሊመጣ ይችላል። ዞሮ ዞሮ ወንድ መንፈስ ነው። ግን ለወሲብ የሚያስፈጽማቸው ከሆነ ወንድ አይፈልጉም። ማስተርቤሽን ማለት ነው ዘርን ማፍሰስ ጉዳይ ግብረ አውናን ማለት ነው። ግብረ አውናን ይልታል በግዕዝ። እና ወንድ ስለሆነ ብቻዋን እንድትረካ ስለሚያረጋት ብቻዋን በራሷ ማነት ውስጥ በራሷ ዓለም ውስጥ እንድትኖር ስለሚፈልግ አይካቱ ወንድ አይጠጋትም። በስነ ልቦናም አይጠጋትም። ደፍሮ የተጠጋ ወንድም ምናልባትም ከእሷ ከሷ ለመጨረሻ ጊዜ ድጋሚ ላያገኛት አንድ ግጥ ቀርቧት ላያገኛት ይችላል ብሎ ደንግጦ ነው የሚሻሻው። ለምን ከሚያየው ከሚሰማውና ከሚመለከተው ነገር ውስጥ አንዱ እሱን እንዳያስጠጋ አድርጎ ያስቀመጠ መንፈስ ስላለ አንዳንድ ወንዶች በእሷ መሰልኩኝ እንጂ ሴት ሆነው እንኳን እንኳን እንደ እሷ ወንደ ወንድ ሆና ሴት ሆነው እንኳን በጣም የሚያምር ማንነት ኖሯቸው ቆንጆ ቆንጆ ልብስ ለብሰው አንድ ጊዜ ወንድ መጥተው ተገናኝቷቸው እንኳን ደግሞ ማያገኝ ቆንጆ ናት ምንም ፈቃደኛ ሆና ልቧን ሰጥተው እሺ ብላ አብረው መኖር እንዲችሉ ደስ ብሎት አንድ ቀን ብቻ አግኝቷት ከዛ በኋላ ደግሞ አያገኛት ሶስት ምክንያቶች አሉ። አንደኛ ሰውነቷን ሊያሸተው ሊያገማው ይችላል። አፏንም ንግግሯንም ሊያገማው ይችላል። አንደኛ አንደኛ ማለት ነው ንግግር ማግማት ማለት ለምትናገረው ንግግር ለከት የላትም። ክብሩ ልትነካ ትችላለች በማሽተት በኩል። ሁለተኛ ነገር ደግሞ አንድ ጊዜ አግኝቷት ድጋሚ የማይመጣው እሱ ራሱ ይታመማል። ብልቱ ሊታመም ይችላል። ራሴን አመመ ሊል ይችላል። በጣም ረብስማም ወይ ንጨነቀኝ ምናምን ይላል። ሶስተኛው ምክንያት ግን እሷን እንዳያገባት ምክንያቶች ይፈጠራሉ። ሌሎች በእሷ ህይወት ውስጥ ወይ ወይ በእሱ ህይወት ውስጥ እንቅፋት ይመጣል ማለት ነው። አብሮ እንዳይቀጥሉ እንቅፋት ይፈጠራል። ምናልባት የድሮ ፍቅረኛ እየደወለ ስልኳ ላይ እቺት ስታደርግ ሊያጋጥመው ይችላል። እሷ ደግሞ እሱ ስልክ ላይ ሌላ ሴት ጋር ሲያማግጥ ታገኘው ትችላለች። ያ ምክንያት ነው፤ መንፈሱ ሁለቱ አብሮ እንዳይኖሩ የሚከለክልበት ነው። ማንኛውም ወንድ እንዳይቀርባት ስለሚከለክል የኔ ናት ብሎ የሚያስብ ስለሆነ ማለት ነው። ሌላው ዛሬ አይነጥላም ባይሆንም እንኳን ዝጋ መስተፋቅር የሚባል አለ። ዝጋ መስተፋቅር ማለት ይቺ ልጅ ማንም ወንድ እንዳይቀርባት በቃ ህይወቷ ብሽሽት እንዲል በልጅነቷ ያስቀየመችው ሰው ካለ የ10 ዓመትም የ15 ዓመትም የ18 ዓመትም ልጅ እያለች በነበረችበት ሰዓት እንግዲህ ከልጅነት ጀምሮ እንደዚህ ከነበረች ምናልባት ይሄ ላይኖር ይችላል። ይሄ ዝጋ መስተፋቅር ግን ወንድ የሚባል ነገር አጠገቧ እንዳይጠጋ ያደርጋል። ለምን ሲሆን ለፍቅር ሲሆን ማነው ለትዳር ለ ለፍቅር እሷ ደስ እንዳይላት ማለት ነው። ደስ ካላት ልታገባ ስለምትችል ለመዘሞት ግን አንዳንዶቹ ይፈቅድላቸዋል። እሷን ይፈቅድላት አይፈቅድላት አላውቅም። ለመዘሞት እንደፈለጉ ለማመንዘር አምስት ስድስቱን ወንድ ለማገላበጥ ይፈቅዳል። ለትዳር ግን፣ ለሰላም ለፍቅር ግን አይፈቅድም። አንዱን ይዛ እንድትቀጠል ግን አይፈቅድም። እሱን ከያዘች ምናልባት ያ ወንድ ልክስክስ ሆኖ እንዲታያት ያረጋል ወይ እሷ ልክስክስ ሆና እንድትገኝ ያደርጋታል። ታማኝ እንዳትሆን ያረጋታል። በፍቅር ላይ እንድትቀፍል ወይም እንዲቀፍልባት ያደርጋል፣ እንዲለያዩ ያደርጋል። እና አላገባም ስትል ለራሷ ትመስላለች፣ ባህሪዋ የእሷ ጸባይ ይመስላል። እስቲ ስሟት፣ አላገባም መብቴ ነው የማግባትና ለማግባት እንትን የኔ ነው። ይቱ ህዝብ፣ የዓለም ህዝብ አያገባውም።